በሰብአዊ መብት ላይ የሚደረገውን ጫና መገምገም እንዳለበት አምኒስቲ ኢንተርናሽናል አሳሰበ። ዓለም አቀፉ የሰብአዊ መብት ተሟጋች አምኒስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መርህ ጥበቃ መርህ ጋር የሚጣጣም መሆኑን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደተጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016 ዓመተ ምህረት መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን እነዚህ መካከል 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ተከራዮች ይገኙበታል። እነዚህ ሰዎች ጋር ተገቢው ውይይት አልተከናወንም። በቂ ቅድመ ማስጠንቀቂያም አልተሰጣቸውም ጎጆዎች ካሳም አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው የሚለው ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታቸው እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብዓዊ መብት ተሟጋቹ ድርጅቱ ጠቁመዋል። አምኒስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሳ ጥናት ማድረጉንና በቦሌ እንዲሁም በለሚኩራ ክፍለ ከተማ 47 የቤት ባለቤቶችን ሁኔታ መቃኘቱን ሪፖርቱ ጠቅሷል። ከዳር 2016 እስከ የካቲት 2017 ዓ.ም ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌ እና በለሚ ኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምንስቲ ተመልክቷል። ሁለቱ ክፍለ ከተሞች በአጠቃላይ የተጎጂዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችሉ ተጠቁመዋል። አምንስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። በሁለቱ ክፍለ ከተሞች አምነስቲ ያነጋግራቸው የ47 ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንት በፊት የአካባቢው የከተማ መስተዳድሮች ለውይይት ጠርተዋቸዋል። ሁሉም ነዋሪዎች በቤታቸው ውስጥ ሰነድ አልባ እንደሆኑና ካሳ እንዳልተሰጣቸውም ተናግረዋል። ልጆቻቸው ትምህርት እንዳቋረጡ፣ በቤት ኪራይ እየኖሩ እንደሆነና በአጭር ጊዜ ውስጥ የኪራይ ገንዘብ እንደሚያጥራቸው መስጋታቸውን የተናገሩት ነዋሪዎቹም ቤታቸውን ከማጥቃታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያዎችን ባህላዊ ትስስራቸውን ማጣታቸውን በተለይም በሴቶችና አረጋውያን ላይ የሚያሳድረው ጫናንም አምንስቲ አጥተዋል። አንድ አምንስቲ ያነጋገራቸው ነዋሪ ልጄ የአእምሮ ጤና ችግር ገጥሞታል፣ በመንግስት ተስፋ ቆርጠናል ብለዋል። ሌላ ነዋሪ ማኅበራዊ ህይወቴ ተቋርጧል፣ የአእምሮ ጤናዬ ታውቋል፣ ቤት ኪራይ መክፈል ተቸግሬያለሁ ብለዋል ስለ ኮሪደር ልማት ያላቸውን ስጋት የገለጹት ሰዎች እስራት እንደገጠማቸውና ጋዜጠኞችም ማስፈራሪያ እንደደረሰባቸው መናገራቸውን የሰብአዊ መብት ተሟጋጅ ድርጅት ተያይዞ አንስቷል። ከዚህ ቀደም በኦሮሚያ ክልል ያለውን የግዳጅ ማፈናቀል የተቃወሙ የሰብአዊ መብት ተሟጋቾች በመንግስት መያዛቸውንም ጠቅሷል። ኢትዮጵያ የፈረመችው ሰዎች መኖሪያ ቤት የማግኘት መብታቸውን የሚገዳደር ዓለም አቀፍ ህግ ዩኒቨርሳል ዴሊጌሽን ኦፍ ሁማን ራይት እንዲሁም የካምፓላ ስምምነት ካምፓላ ኮንዘርቬሽን ጨምሮ ሌሎችም ዓለም አቀፍ ስምምነቶች የተጣሱ መሆናቸውን ሪፖርቱ ጠቅሷል። የኢትዮጵያ መንግስት በግዳጅ ከቤታቸው የተፈናቀሉ ሰዎች ሰብአዊ መብት ጥሰዋል ሲልም አክሏል። አያይዞም የኢትዮጵያ መንግስት በአፋጣኝ የጉዳዩን ችግር ሊፈታ እንደሚገባ ጠቅሷል። ኮሪደር ልማቱ ሰብአዊ መብት ላይ የሚያደርሰው ጫና እስከሚጠና እንዲሁም በዜጎች ጥበቃ እስከሚመቻች በጊዜያዊነት እንዲገታም አምንስቲ ያሳስቧል። ዓለም አቀፍ ሕግጋት እንዲከበሩና ሰዎችን ከቤታቸው ከማፈናቀል በፊት ያሉ አማራጮች ከግምት ውስጥ እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መግባትን የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው፣ የካሳና የመልሶ ግንባታ መብታቸው መጠበቅ አለበት ሲልም በሪፖርቱ ገልጿል። የመንግስታቱ ድርጅት ከመኖሪያ ቤት ጋር የተያያዘ ልዩ ልዑክ ጉብኝት እንዲያደርግ እንዲፈቀድላቸው አምነስቲ ጠይቋል። የኮሪደር ልማት በዋና ከተማዋ በአዲስ አበባ ተጀምሮ ወደ ተለያዩ የሀገሪቱ ክልል ከተሞች የተስፋፋ የመልሶ ማልማት ስራ ሲሆን በተለይ በአዲስ አበባ በርካታ ነባር የመኖሪያ አካባቢዎች ፈርሰው የተለያዩ ግንባታዎች እየተከናወኑባቸው ይገኛሉ። በዚህ ሂደትም የከተማዋ ነዋሪዎች ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን ሂደቱን የሚደግፉና የሚያደንቁ እንዳሉት ሁሉ በኮሪደር ልማቱ ተፈናቅለው ለችግር የተዳረጉ ሰዎች በርካታ መሆናቸው የተነገረ ነው። ጠቅላይ ሚኒስትር ዐቢይ አህመድ ህዳር 27 ህዳር 20 2017 ዓ ም የአዲስ አበባ ላይ ሁለተኛ ዙር የኮሪደር ልማት ስራዎችን በገመገሙበት ወቅት የአገር ግንባታ በሂደቱ ወቅት የሚኖሩ ሰዎች በቀላሉ ተቀብለው ተስማምተው የሚሄዱበት ጉዳይ እንዳልሆነ ጠቅሰው አሁን የሚሰራው ስራ የሚያደንቁ ሰዎች የሚመጡት ከተማን የተገለገሉባት ትውልድ ሲነሳ ነው ብለዋል። በአዲስ አበባ የኮሪደር ልማት በአምስት አቅጣጫዎች የሚዘረጋ ሲሆን 40.7 ኪሎ ሜትር እንደሚሸፍን ተገልጿል። የመጀመሪያው ከፒያሳ 4 ኪሎ 8.1 ኪሎ ሜትር የሚሸፍነው ሲሆን ከ4 ኪሎ በእንግሊዝ ኤምባሲ እስከ መገናኛ ያለውና 9.6 ኪሎ ሜትር የሚሸፍነው ሁለተኛው አካባቢ ነው። ሜክሲኮ፣ ሳር ቤትና ወሎ ሰፈር ሶስተኛው አካባቢ ናቸው። ከቦሌ መገናኛ እስከ ሲኤምሲ ደግሞ አራተኛው አቅጣጫ ሲሆን 10 ነጥብ 5 ኪሎ ሜትር ይሸፍናል። የመጨረሻው ቦሌ እስጢፋኖስ እስከ 4 ኪሎ 3 ነጥብ 7 ኪሎ ሜትር የሚያካትት ነው። ይህም የመኪና አስፋልቶች፣ ሰፊ የእግረኛ መንገዶች፣ የሳይክል መስመሮችና አረንጓዴ አካባቢዎችን ይዞ እንደሚገነባ ተገልጿል። የኤልሳልቫዶር መሪ በስህተት ወደ አደገኛ እስር ቤት የተላከውን ግለሰብ እንደማይመልሱ ተናገሩ። የኤልሳልቫዶር ፕሬዝዳንት የአሜሪካ መንግስት በሠራው ስህተት ምክንያት ሀገራቸው ወደሚገኝ አደገኛ እስር ቤት የተላከውን ግለሰብ እንደማይመልሱ አስታወቁ። ፕሬዝዳንት ናይብ ቡኬሌ ሰኞ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር በተገናኙበት ወቅት ነው ይህን የተናገሩት። ኪልማርስ አብሬን ጋርሲያ የተባለው የኤልሳልቫዶር ዜጋ ከሚኖርበት አሜሪካ ከሌሎች ወንጀለኞች ጋር ታፍሶ መወሰዱ ይታወሳል። የአሜሪካ ጠቅላይ ፍርድ ቤትም ባለፈው ሳምንት የትራምፕ አስተዳደር የግለሰቡን መመለስ እንዲያመቻች ውሳኔ አሳልፎ ነበር። አብሬጎ ጋርሲያ ከቤተሰቦቹ ጋር በሜሪላንድ ይኖር የነበረ ሲሆን በአውሮፓውያኑ 2019 በስደት ወደ አሜሪካ ከገባ በኋላ ከለላ እንዲደረግለት በፍርድ ቤት ተወስኖለታል። የትራምፕ አስተዳደር ግለሰቡን መመለስ አልችልም ሲል ይከራከራል። አቃቤ ሕግ ፓም ቦንዲ ፈቃደኛ ከሆነ መመለስ የሚችለው የኤል ሳልቫዶር መንግስት ነው ይላሉ። አሜሪካና የማዕከላዊ አሜሪካዊቷ ሀገር በገቡት ስምምነት መሰረት አሜሪካ የወንበዴ ቡድን አባላት ናቸው ያለቻቸውን ግለሰቦች ኤልሳቫዶር ወደሚገኝ እስር ቤት መላክ ትችላለች። ፕሬዚዳንት ትራምፕ የኤልሳቫዶሩን ፕሬዚዳንት ቡኬሌ ለዚህ ትብብራቸው አመስግነዋል። የአብሬጎ ጋርሲያ ጠበቃ እንደሚሉት ግለሰቡ የወንበዴ ቡድን አባል ባይሆንም ከ238 ቬንዙዌላውያንና 23 ሳልቫዶራውያን ጋር ታፍሶ ተወስዷል። ሴኮት በተሰኘ ቅጽል ስሙ የሚታወቀው እስር ቤት በርካታ የወንበዴ በደ ቡድን አባላትና በሽብር ወንጀል የተጠረጠሩ ግለሰቦች የሚታሰሩበት ጠንካራ ጥበቃ የሚደረግለት እስር ቤት ነው። እኚህ ሰዎች ከዚህ ሀገር ከምናስወጣቸው ጋር ተደባልቀው ቢሄዱ ደስ ባለኝ፣ ነገር ግን ሕጉ እንቅፋት ሊሆን ይችላል ብለዋል የአሜሪካው ፕሬዚዳንት። ኤምኤስ 13 ና ትሬንዲ አረኋ የተባለው የወንበዴ ቡድን አባላት በአሜሪካ የውጭ ሽብር ቡድኖች ጋር የውጭ ድርጅቶች ተብለው ተፈርጀዋል። የትራምፕ አስተዳደር አብዛኞቹን ወደ ኤልሳልቫዶር የተላኩ ግለሰቦችን የእነዚህ ቡድን አባላት ናቸው ይላሉ። ትራምፕ ባለፈው ሳምንት ጠቅላይ ፍርድ ቤት የሆነ ግለሰብ እንደሚመለስ ትዕዛዝ ከሰጠ እፈጽማለሁ ሲሉ ተናግረው ነበረ። አብሬጎ ጋርሲያ ባለቤት የሆነችው አሜሪካዊቷ ጄኒፈር ቫስኬዝ ሱራ የትራምፕና የቡኬሌ አስተዳደሮች በሕይወቱ የፖለቲካ ጨዋታ የተጫወቱ ነው ስትል ወቅሳለች። የትራምፕ አስተዳደር ግለሰቡ ወደ ኤልሳልቫዶር የተላከው በአስተዳደራዊ ስህተት መሆኑን ቢያምንም ጋርሲያን የማምጣት ስልጣን እንደሌለው ይናገራል። ከአንድ አመት በአነሰ ጊዜ ውስጥ የተገነባው ሲኮት የተባለው እስር ቤት 116 ሄክታር መሬት ላይ ያረፈ ሲሆን 40 ሺህ እስረኞችን እንደሚያስተናግድ ነው የተሰራው። እስር ቤቱ በሰብዓዊ መብት ጥሰትና ለእስረኞች በሚደረግ ጥበቃ ዙሪያ በርካታ ክሶች ይቀርቡበታል። የእስር ቤቱ ክፍሎች መስኮት አሊያም ንፋስ ማስተላለፊያ የላቸውም። እስረኞች ፍራሽ አሊያም አንሶላ የሌለው የብረት አልጋ ላይ ነው የሚተኙት። ለ150 እስረኞቹ ሁለት ሽንት ቤት ብቻ ነው የተገነባው። ውሃ በተመጠነ መልኩ በሚለቀቅበት እስር ቤት እስረኞች በቀን ለ30 ደቂቃ ብቻ ወጥተው እንቅስቃሴ ማድረግ ይችላሉ። ጂፒቲ ሁለት ወንድ ልጆቹን ገድሎ በ21 ዓመታት እስር ተቀጥቷል ሲል በሐሰት መረጃ የለቀቀበት የኖርዌይ ዜጋ ክስ አቀረበ። አርፍ ሆለሜን ወደ ኖርዌይ መረጃ ጥበቃ ባለሥልጣን በመቅረብ በከፈተው ክስ የቻት ጂፒቲ ባለቤት የሆነው ኦፕኔይን እንዲቀጣ ጠይቋል። ይህ የተሳሳተ መረጃን የመስጠት ክስተት በቴክኖሎጂው ዓለም ሃሉሲኔሽን ወይም ቅዠት ይባላል። አርቲፊሻል ኢንቴሊጀንስ ወይም ሰው ሠራሽ አስተውሎት መረጃ ፈብሪኮ እውነት አስመስሎ ሊቀርብ የሚከሰት ነው። ሆልሜን እንደሚለው ይህ የቻት ጂፒቲ መረጃ በጣም ጎጂ ነው። የሆነ ሰው ይህን አንብቦ እውነት ነው ብሎ መቀበሉ ነው በጣም የሚያስፈራኝ ይላል። ኦፕኔን ስለ ጉዳዩ አስተያየት እንዲሰጥ ጠይቋል። ሆልሜን ይህ የሐሰተኛ መረጃ ያገኘው ወደ ቻት ጂፒቲ አቅንቶ አርፍ ሆልሜን ማን ነው በማለት ቴክኖሎጂው ስለ እሱ ያለውን መረጃ ለማወቅ ሲጠይቀው ነው። ቻት ጂፒቲ የሰጠው ምላሽ እንዲህ ይነበባል። አርፍ ሆልሜን ኖርዌያዊ ግለሰብ ሲሆን በአሰቃቂ ድርጊት ምክንያት ዕውቅና ያገኘ ሰው ነው። ሰባትና አስር ዓመት የሆናቸው ሁለት ወንድ ልጆችን አባት ነበር። ነገር ግን ሁለቱ ልጆቹ ታኅሳስ 2020 ትሮንድሃይም በተባለ ስፍራ ተገድለው ኩሬ ውስጥ ተጥለው ተገኝተዋል ይላል ሆልሜን እንደሚለው ቻት ጂፒቲ የልጆቹን እድሜ ከሞላ ጎደል በትክክል አግኝተዋል ይህ ማለት ስለ ልጆቹ የሆነው ትክክለኛ መረጃ አለው ማለት ነው ሆልሜንን ወክሎ ክሱን ያቀረበው ኖይብ የተባለው የዲጂታል መብት ቡድን እንደሚለው ቻት ጂፒቲ የሰጠው ምላሽ ስማትፊና የአውሮፓ የግላዊ መረጃ ጥበቃ ሕግን የሚጥስ ነው። ኖይብ ሆልሜን ምንም አይነት ወንጀል ፈጽሞ የማያውቅ መልካም ዜጋ ነው ይላል። የኤአይ ቴክኖሎጂ ለመጠቃቀም ቻት ጂፒቲ ስህተት ሊሰራ ይችላል፣ ጠቃሚ የሚባሉ መረጃዎችን ያጣሩ የሚል መረጃ አስቀምጧል። ኖይብ ግን ይህ በቂ አይደለም ይላል። እንዲህ አይነት ሀሰተኛ መረጃ አሰራጭቶ ግርጌ ላይ ስህተት ልንሰራ እንችላለን ማለት ተቀባይነት የለውም ይላሉ የኖይብ ጠበቃ የዋኪም ዶርበርግ በአርቲፊሻል ኢንቴለጀንስ ዘመን ሃሉሲኔሽን የተባለውን ተግዳሮት ለመቅረፍ በርካታ የኮምፒውተር ሳይንቲስቶች መመረባረብ ላይ ይገኛሉ። ቻት ጂፒቲን የመሳሰሉ መረጃና እገዛ በማቅረብ የሚታወቁ የኤአይ ቴክኖሎጂዎች አንዳንድ ጊዜ ሀሰተኛ መረጃ ያሰራጫሉ። ባለንበት የአውሮፓውያኑ አመት መጀመሪያ አፕል ኢንቴለጀንስ የተሳሳተ ርዕሰ ዜና እንደ ትክክለኛ ዜና አድርጎ በዩናይትድ ኪንግደም ማሰራጨቱ ይታወሳል። የጉግል ምርት የሆነው ጄሚናይ ደግሞ ባለፈው ዓመት ቺዝ ከቢዛ እንዳይላቀቅ በማስትሽ ማጣበቅ መልካም ነው፣ እንዲሁም የስነምድር ተመራማሪዎች ሰዎች በቀን ቢያንስ አንድ ድንጋይ እንዲበሉ ይመክራሉ ማለቱ አይዘነጋም። ግዙፍ የቋንቋ ሞዴል የሚጠቀሙ ቻትቦቶች እንዲህ አይነት ስህተቶችን ወይም ሃሉሲኔሽን ለምን እንደሚገጥማቸው የሚታወቅ ነገር የለም። ቻት ጂፒቲ ባለፈው ዓመት ነሐሴ ወር ሆልሜንን በተመለከተ ካቀረበው የተሳሳተ መረጃ በኋላ አስፈላጊ መረጃዎችን ሲያፈላልግ ወቅታዊ ዜናዎችን ማካተት ጀምሯል። ኖይ በተሰኘው ተቋም እንደሚለው ሆልሜን በሁኔታው ተደናግጦ የወንድሙን ስም አስገብቶ ሲጠይቅ በርካታ የተሳሳቱ መረጃዎች መቅረባቸውን አመላክቷል። ቢቢሲ፣ አልጀዚራ፣ አጃንስ ፍራንስ ፕረስ የዛሬ ወሬዎቻችን ምንጮቻችን ናቸው።